ረቀ ቆዳ እንዲሁም ለሚበጣጠስ ጸጉር አላድግል አለ ጸጉራችሁ እየተሰባበረ ላስቸገራችሁ ምርጥ ቀቢን የሚያስንቅ ውህድ ነው የዛሬው ውህድ። ውድ ቤተሰቦች እንኳን ደህና መጣችሁ ብያለሁኝ። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም። እንግዲህ ዛሬ ወደ ዛሬው ከምንሄድ በፊት ግን ጠፍተሻል፣ ምን ሆነሽ ነው ላላችሁ እውነት ነው ጠፍቻለሁኝ። አሁንም ለትንሽ ጊዜ ምናልባት ላታዩ ትችላላችሁ። ግን ያው ጓደኞች የላኩልኝ ቪዲዮ እንደዚህ እለቅላችኋለሁ ማለት ነው። እዚህ ጋ የሚያስፈልገን ሁለት ማንኪያ ሩዝ ከዛ አንድ ማንኪያ ተልባ አንድ ማንኪያ አብሽ ነው የተጠቀምኩት። ከዛ ልጅ ጋር አብሹን እንደሚበቃችሁ ተልባውንም እንደሚበቃችሁ እንደ ብዛታችሁ ጸጉር አድርጋችሁ ትንሽ ለቅለቅ እናደርገዋለን፣ ቆሻሻውን ማለት ነው። አበሹም ሁሉም አቧራ ስለሚኖረው በጣም አሪፍ ነው፣ ለፀጉር እድገት፣ ለሚሰባበር እንዲሁም ደግሞ ለቆዳ ድርቀት። ተልባ እንግዲህ ቫይታሚኖች አሉት፣ እጅግ በጣም ተመራጭ ነው። ለፊትም፣ ለምግብም ለእያንዳንዱ ነገር የምንጠቀመው ነው። ሩዝ ፀጉር እንደሚያሳድጉላችን እናውቃለን። ተዛንዝጋ አጠቤው እዚጋ በውሃ ላይ የሚበቃችሁን ያህል ውሃ መጠን አድርጋችሁ ትጥዱትና ይፈላል ወይ ደግሞ ይበስላል። እስከሚበስል ድረስ ሩዙም በደንብ ስል እስከሚል ድረስ ትጠብቁታላችሁ ማለት ነው። እዚ ጋር ዘይ ዘይቶን ጨመርኩ እንዲፈጭ ለመፍጨት እንዲመቻችሁ አቮካዶ በላው ላይ ከመፍጨታችሁ በፊት ነው ዝጋ ከመፍጨቷ በፊት ነው ዝጋ የጨመረችው ግን ከፈጫችሁ በኋላ መጨመር ትችላላችሁ። አቮካዶን አብራችሁ መፍጨት ትችላላችሁ። ሌላውን ግን በኋላ መጠቀም ትችላላችሁ ማለት ነው። እዚጋ እንደ አቮካዶ በደንብ አድርጋችሁ እንግዲህ ያላችሁን ከሌላችሁ ሙዝም መጠቀም ትችላላችሁ። ከሌለ ደግሞ ብቻውን ሮዞን እንዲሁም ደግሞ ተልባውን አብሹን አድርጋችሁ መፍጨት ትችላላችሁ ማለት ነው። እጅግ በጣም ቆንጆ ነው። ልስልስ ያለ ውህድ ነው የሚሆንላችሁ። የእውነቴን ነው። ትወዱታላችሁ ማለት ነው። በጣም አሪፍ ነው። እንደዚህ ድብስል ወይም ድቅቅ ብስል ካለ ድቅቅ ብሎ ይፈጭላችኋል። በዚህ መልኩ ተተፈጨ በኋላ ይሄን ይመስላል ውህዱ ማለት ነው። እንግዲህ ጸጉራችሁ ላይ ስትቀቡት ቅቤን የሚያስንቅ እንዲሁም ደግሞ ጸጉርን ያሳድጋል፣ ያፋፋል፣ የተበጣጠሰ ጸጉርን ደግሞ ቆንጆ ያደርጋል ማለት ነው። እንግዲህ እዚጋ እየተቀባች ነው ማለት ነው። በጣም አሪፍ ውህድ ነው። በነገራችን ላይ ብዙዎቻችሁ ተጠቀሙት በትንሽ ጊዜ በትንሽ ወራት ጸጉራችሁ ላይ ለውጥ ታዩበታላችሁ ማለት ነው። የእውነት እጅግ በጣም ነው የምትወዱት። ቅቤን የሚያስንቅ ነው አልኳቸው። ጸጉራችሁን ልስልስ ያደርጋል። እንዲሁም ተልባ ደግሞ ታቁታላችሁ። እንዲሁም ጸጉርን ያለሰልሳል፣ ያሳድጋል። ፕሮቲን አለው፣ እየተለያየ ግብአት አለ። በጣም ብዙ ሰው የተጠቀመው ለፊትም ሆነ ለጸጉር የሚወዱት ናቸው። ና በጣም አሪፍ ነው። ተጠቀሙትና ለአንድ ወር ያህል በተከታታይ ቢያንስ ተጠቅማቸው፣ አይታችሁት ለውጡን ታዩበታላቸው ማለት ነው እጅግ በጣም ትወዱታላችሁኝ እንግዲህ ቪዲዮ አጠር ያለ ቪዲዮ ነው። ይህን ሰሞኑን እንግዲህ የምለቅላችሁ ሰሞኑን ቆንጆ ቆንጆ ቪዲዮዎች ይለቀቃሉ። ለዛሬው ግን እንደዚህ አድርጋችሁ ሁለት ሰዓት ወይም ሶስት ሰዓት ያህል አቆይታችሁ መታጠብ ትችላላችሁ፣ ማለት ነው እንደሚመቻችሁ። እስከ አንድ ሰዓት በላይ እንጂ ከአንድ ሰዓት በታይ በተታጠቡት ተመራጭ ነው። ፀጉራችሁ በደንብ እንዲይዝ፣ እንዲርስ፣ እንዲሁም ደግሞ የደም ስራችሁ በደንብ እንዲንቀሳቀስ ደግሞ ማሳጅ ማድረጉን እንዳትረሱ። በደንብ ፀጉራችሁን ውስጡን ማሳጅ አድርጉ። ከዛ በኋላ በፌስታል አስራችሁ ከአንድ ሰዓት እስከ ሁለት ሰዓት ከተቻላችሁ ከዛ በላይ አቆይታችሁ መታጠብ ነው፣ በምትፈልጉት ሳሙና። ከዛ በኋላ ፀጉራችሁ ራሱ ልስልስ ያለ ፀጉር ነው የሚሆነው። በቃ በጣም አሪፍ ነው፣ ትወዱታላችሁና ቅቤ ምናባቱ ነው የሚያስብላችሁ። ቅቤ ትንቁታላችሁ ማለት ነውና ልስልስ ያለ ፀጉርና ፀጉራችሁ የሚንነቀል ስታበጥሩት የሚረግፈው ሁሉ ይተዋል። ብዙ ጊዜ የምጠቀመውም እኔ ይሄንን ነው። ቢያንስ በአስራ አምስት ቀን አንድ ቀን ይሄንን ውህድ ከቤታችሁ እንዳታጡ።